የብልጽግና አገዛዝ የጦር ወንጀሎች በየቀኑ እየጨመሩ ነው። በቅዱሱና በንጉሱ ከተማ ላሊበላ ላይ ወንዶች ተደፍረዋል። በጎጃም ሰከላ ወረዳ ደግሞ በትምህርት ቤት ላይ የድሮን ጥቃት ተፈጽሟል። በወልዲያ ዙሪያ የፋኖ ኃይሎች ስኬታማ ማጥቃት መፈጸማቸው ሰምቷል። እነዚህ የግንባር መረጃዎች በቅደም ተከተላቸው በቀዳሚነት ይቀርባሉ። በአፋር ክልል ህዝባዊ ተቃውሞዎች ቀጥለዋል። የዛሬ ተረኛ ተቃዋሚ ከተማ ፋንቲ ራሱ ሆናለች። በተቃውሞ ሰልፉ ህወሀት የአፋር ሕዝብ ታሪካዊ ጠላት ነው የሚል ድምፅ ተሰምተዋል። ውጥረቱ ወደ ለየለት የግንባር ጦርነት ለመመለስ ጫፍ ላይ ደረሰ መስሏል። በሌላ መረጃ የህወሀት ወታደራዊ አዛዦች ባላማጣ ተሰብስቧል። ከስብሰባው በኋላ ሁለት ወታደራዊ ስምሪት እንደሰጡም ተሰምቷል። ምንና ምን ለሚለው ዜና ወጃችን ምላሽ አለው። በትግራይ አዲሱ የትጥቅ ትግል እንቅስቃሴ ለኢትዮ ኤርትራ ድንበር ተጨማሪ ውጥረት ስለመሆኑም መረጃ ይዘናል። የባህር ዳር ሐኪሞች የተቃውሞ ሰልፍ ሊወጡ ነው። ብልጽግና በበኩሉ በወለጋ የጠራውን ሰልፍ በትኗል። በዚህ ወለጋ ቀጠና ሌላ መረጃ ይዘናል። የኦነግ ታጣቂ ኃይሎች የእርስ በርስ ውጊያ ላይ ከገቡ ሁለተኛ ቀናቸው ተቆጥሯል። ቆይታችሁ ከእኛ ጋር ከሆነ ከባህር ዳር እስከ ወለጋ ምን እየሆነ ነው ስንል መረጃዎችን ፈትሸን ያሰናዳነውን ዘገባ ሰሙታላችሁ። ሰላም ጤና ይስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእሳቱ ዜና መረጃና ዜና ትንታኔዎች እነሆ ተጀምሯል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም የብልጽግና አገዛዝ የጦር ወንጀሎች በየቀኑ እየጨመሩ ነው። በቅዱስ ላሊበላ ከተማ ወንዶች ተደፍረዋል። በሰክላ ደግሞ የድሮን ጥቃት ተፈጽመዋል። በወልዲያ ዙሪያ የፋኖ ኃይሎች ስኬታማ ጥቃት መፈጸማቸው ተሰምተዋል። በቅድሚያ ወደ ድሮን ጥቃት መረጃው እናመራለን። ዛሬ ህዳር ሁለት ቀን 2018 ዓ ም ከጠዋቱ ሁለት ሰዓት በጎጃም ሰክላ ወረዳ አጎት የመጀመሪያ ደረጃ ትምህርት ቤት ላይ የድሮን ጥቃት ፈጽሟል። በድሮን ጥቃቱ በትምህርት ቤት አጥር ግቢ ሳራ ጨዳ ላይ የነበረች አንዲት ሴት ቁስለኛ መሆኗ ተሰምቷል። ጥቃቱ ተጨማሪ የሰው ጉዳት ያደረሰ ስለመሆኑ አለመሆኑ ዝርዝር የጉዳት መረጃ አልወጣም። እንዲያም ሆኖ ጥቃቱ በትምህርት ቤት ግቢ ውስጥ መፈጸሙ በሰውና በትምህርት ተቋሙ ላይ ጉዳት ማድረሱ የአገዛዙን የጦር ወንጀል አጉልቶ የሚያሳይ ሆኗል። በየትኛውም የጦርነት ሁኔታ ለማጥቃት ተጋላጭ ሊሆኑ ከማይገባቸውም ማህበራዊ ተቋማቶች ውስጥ ትምህርት፣ ጤናና የሃይማኖት ተቋማት ቀዳሚዎቹ ቢሆኑም አገዛዙ በተደጋጋሚ ሲያጠቃቸው የሚታየው ግን እነዚህን ተቋማት ነው። የትምህርት ተቋማትን ማጥቃት ትውልድ እንዳይቀጥል፣ የጤና ተቋማትን ማጥቃት ጤናማ ማህበረሰብ እንዳይፈጠር፣ የሃይማኖት ተቋማትን ማጥቃት ደግሞ የማህበረሰቡን ተስፋ ፍጹም የማጨለም አላማ ያለው ነው የሚሉት የጉዳዩ ተከታታዮች በበኩላቸው አገዛዙ የጦር ወንጀል የዕለት ተግባሩ እንደሆነም ያስረዳሉ። ይህ በእንዲህ እንዳለም በቅዱስ ላሊበላ ከተማ በአገዛዙ ወታደሮች ህዝባዊ ቁጣን የቀሰቀሰ ድርጊት መፈጸሙ ሰምቷል። በአካባቢው የሚኖሩ ወንድ ታዳጊዎችን አፍኖ በመውሰድ በካምፕ ውስጥ የግብረ ሰዶ ማስነዋሪ ድርጊት መፈጸሙን ኢትዮ ፎከስ ኒውስ ዘግቧል። በዘገባው እንደተመለከተው በሰሜን ወሎ ዞን ቅዱስ ላሊበላ ከተማ ናኩቶ ለአብ ቀበሌ ቻይና ካምፕ ተብሎ በሚጠራ ወታደራዊ የጦር ሰፈር ውስጥ አስነዋሪው ድርጊቱ መፈጸሙን ነው የተነገረው። በዚህ አስነዋሪ ድርጊት እስካሁን ዘጠኝ ታዳጊዎች እድሜያቸው ከስድስት እስከ አስራ ሁለት የሚደርሱ ታዳጊዎች መደፈራቸው በዘገባው ላይ ተመላክቷል። የግብረ ሰዶ ማስገደዶ መድፈር ጥቃት ከተፈጸመባቸው ውስጥ አንደኛው ህይወቱ ያለፈ ሲሆን ሰባቱ በከፍተኛ የስነ ልቦና ጭንቀት ውስጥ እንደሚገኙም አንደኛው ተጎጅ ደግሞ ለከፍተኛ ህክምና መወሰዱን በመረጃው ላይ ተመላክቷል። እንደ ዘገባው በአገዛዝ ወታደሮች ልጆቻቸው የተደፈሩ ወላጆች በከተማው ህግ የሌለ መሆኑን ተከትሎም ለሃይማኖት አባቶች አቤት ማለታቸው ተሰምቷል። የሃይማኖት አባቶች በበኩላቸው የሰሜን ምስራቅ እዝ ዋና አዛዡ ሌትናል ጀኔራል አሰፋ ቸኮልን ጨምሮ ሌሎች ወታደራዊ አመራሮችን ማናገራቸውን፣ ይህ አስነዋሪ ድርጊት የፈጸሙ የአገዛዙ ወታደሮች በቁጥጥር ስር እንደዋሉ ከጄኔራሎቹ መስማታቸውን ቢገልጹም በታሪካዊው የቅዱስ ላሊበላ ከተማ የተፈጸመው ይህ ድርጊት ሃይማኖታዊ ቅድስናን ማህበረሰባዊ እሴትን የመናድ አላማ ያለው እንደሆነም አባቶች ሀዘናቸውን ገልጸዋል። ድርጊቱ ከጦር ወንጀልም የከፋ እንደሆነ የሚያስረዱ ሌሎች አስተያየት ሰጪዎች በበኩላቸው ይህንን የአገዛዙን ገመና ለዓለም አቀፉ ማህበረሰብ የማጋለጡ ኃላፊነት የአማራ ማህበራት ብቻም ሳይሆን የሰብአዊ ጉዳይ ላይ የሚሰሩ ተቋማት ኃላፊነት ጭምር ሊሆኑ ይገባል ብለዋል። አድማጭ ተመልካቾች በመቀጠል በዚሁ የወሎ ቤት አማራና ሌሎች ቀጠናዎች አፍላ የውጊያ መረጃዎች በተመለከተም የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ የሚከተለውን ዘገባ ያደርሰናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ ትናንት ምሽቱን ጀምሮ በተካሄዱ የአሁዴ ውጊያ መረጃዎች ላይ ያተኩራል። አፋብሃ ምስራቅ አማራ ቀጠና ሚኒሊክዝ በወልዲያ ከተማ ዙሪያ ልዩ የደፈጣ ኦፕሬሽን መስራቱን አሳወቀ። ትናንት አመሻሽ ላይ በወልዲያ ዙሪያ ከምትገኘው መርጦ ከተማ አንድ ያገዛዙ ኦራል ሙሉ ሰራዊት በሌሎች የእግረኛ ሰራዊቶች ታጅቦ ወደ ወልዲያ ከተማ በመጓዝ ላይ ሳለ የአፋባሃ ምስራቅ አማራ ሚኒሊክ እዝ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ስድስተኛ ሻለቃ ታላቅ ጀብዱ ፈጽማለች። ጥቃቱ የተፈጸመው እማይ ሜጫ በተባለ ቦታ ሲሆን በኦራሉ የነበሩ ግማሹ ያህሉ ሲመቱ በርካቶች ቁስለኛ ሆነው ወልዲያ ሆስፒታል ገብተዋል። ጥቃቱ ሲፈጸም በእግር ሲጓዙ የነበሩ ሰራዊቶቹና ከወራሉ ጥቃት የተረፉት የአገዛዙ ሰራዊቶች መውጫ መግቢያ ጠፍቷቸው በየአቅጣጫ የተበታተኑ ሲሆን ወልዲያ ካምፕ የነበረው የአገዛዙ ጦር የከባድ መሳሪያ ሽፋን በመስጠት የተወሰኑትን እንዲወጡ ቢያደርግም በርካቶች በዛሬ ዕለት የተበታተነው ጢሻ በፋኖ ቁጥጥር ስር እየዋሉ መሆኑን ከቦታው ማወቅ ችለናል። በተያያዘ ዜና በምዕራብ ወሎ የሚንቀሳቀሰው ራሳ ሊኮር በአማራ ሳይንት ቀጠና የመሀል ሳይንት ከተማ የሆነችውን ወርቅ ማውጫ ከተማ እንዲሁም የአማራ ሳይንቷን ጓሜዳ ከተማ ለማስለቀቅ ከአማራ ሳይንት አጅባር ከተማና ከመሀል ሳይንት ደንሳ ከተማ ከፍተኛ ቁጥር ያለው ያገዛዙን ጥምር ጦር ቢያንቀሳቅስም በአማራ ሳይንት መቅለላ ክፍለ ጦር አካል የሆኑት አትሮንስ ብርጌድ እና ታቦር ብርጌድ በሰሩት የጋራ ኦፕሬሽን ወረዳዎቹ መቀመጫ ስር ያሉ ሶስት ምሽጎችንም ጭምር አስለቅቀውታል። ሁለቱም የወረዳ ከተሞች ላይ ብቻ እንቅስቃሴውን እንዲገደብም አድርገውታል። የአጸባ ውጊያው አገዛዙ በርካታ ሙትና ቁስለኛውን ሲያመላልስ እንደነበር ማወቅ ተችሏል። ይህ በእንዲህ እንዳለ በወሎ ቤት አማራ የሚንቀሳቀሱት ሁለቱም እዞች ማለትም አፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝና አፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ ኮሮቻቸውና ክፍለጦሮቻቸውን በአዲስ መልክ በማደራጀት ላይ ናቸው። የአፋሃድ ወሎ ቤት አማራ ጠቅላይ ግዛት እዝ የተለያዩ ክፍለጦሮችና ኮሮችን በማደራጀት በአዲስ መልክ ወታደራዊና ፖለቲካዊ ስልጠናዎችን በተቆጣጠራቸው ከተሞች እያሰለጠነ ሲሆን በስልጠናው ላይም ከሻምበል በላይ ያሉ አመራሮችን ጨምሮ አዳዲስ አባላትን ያካተተ በወታደራዊ ዲስፕሊን በድርጅቱ ምህሮችና ህገ ደንቦች ዙሪያ በቀጠናው ለህዝብ የቆመ ጠንካራ አላማ ያለው ሰራዊት የመገንባት እቅዱን ለማሳካት ስልጠናዎችን በመስጠት ላይ ይገኛል። አፋባሀ ምስራቅ አማራ ሚኒሊክ ህዝብ በበኩሉ ኮሮችን፣ ክፍለጦሮችን በመገምገምና በማስተካከል የተበታተኑ አደራጀቶችን በማሰባሰብ በአዲስ መልክ አዲስ መዋቅርና አመራር በማደራጀት ላይ እንደሚገኝ አሳውቋል። ለተጠናቀሩ የግንባር ዘገባ ተስፋ የልሳኑ ነኝ፣ ከትግሉ ሜዳ። በአፋር ክልል ህዝባዊ ተቃውሞዎች ቀጥለዋል። የዛሬ ተረኛ ተቃዋሚ ከተማ ፋንቲ ራሱ ሆናለች። በተቃውሞ ሰልፉ ህወሓት የአፋር ህዝብ ታሪካዊ ጠላት ነው የሚል ድምፅ ተሰምቷል። ውጥረቱ ወደ ለየለት የግንባር ጦርነት ለመመለስ ጫፍ ላይ የደረሰ መስሏል። የህወሓት ታጣቂዎች ባለፈው ጥቅምት 26 2018 ዓ ም በአፋር ክልል መጋሌ ወረዳ የትግራይ ሰላም ኃይሎችን እንወጋለን በሚል የክልሉን ወሰንጥሶ በመግባት ጥቃት መፈጸማቸውን ተከትሎም በሺዎች የሚቆጠሩ የአፋር ተወላጆች መፈናቀላቸው አይዘነጋም። ጥቃቱን ተከትሎ ብልጽግና ከሰጠው የድሮን ጥቃት ምላሽ በተጨማሪ ህዝብ በህዋት ላይ እንዲነሳ በመቀስቀስ ላይ ነው። ትናንት ህዳር 1 2018 ዓም ምረት ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህዋትን ወታደራዊ እርምጃዎች በመቃወም ሰላማዊ ሰልፎች በመደረግ ላይ ይገኛሉ። ትናንት በመጋሌ ወረዳ ህዋት በብርቱ የሚያወግዝ የተቃውሞ ሰልፍ የተካሄደ ሲሆን በተቃውሞ ሰልፉ ለጥቂት ሰዓታትን ቢሆን መንገድ ተዘግቶ ለሰልፉ ትኩረት እንዲሰጠው ለማድረግ ተሞክሮ ነበር። በዛሬው ዕለት ህዳር ሁለት ሁለት ሺ አስራ ስምንት ዓመተ ምሕረት በተመሳሳይ በፋንቴ ራሱ ቴር ወረዳ የተቃውሞ ሰልፍ መካሄዱን ለጣቢያችን እየደረሰው መረጃ ያሳያል። በሰልፉ ላይ የክልሉ መንግስት ሰራተኞችና ወጣቶች እንዲገኙ መደረጉን የጠቆሙት የአካባቢው ምንጮች ይህን የተቃውሞ ሰልፍ የማስተባበሩ ኃላፊነት የ የተሰጣቸው ደግሞ የክልሉ የጸጥታ አባላት በዋናነት ፖሊስ ኮሚሽኑ መሆኑ በመረጃው ላይ ተመላክቷል። በከተሞች የሚካሄዱ ሰልፎች ፖሊሶች ከጀርባ ሆነ ያስተባብራሉ እንጂ ፊት ለፊት እንደማይወጡ በመረጃው የተጠቆመ ሲሆን የአካባቢው የጉሳ መሪዎችም ከፊት እንዲገኙ የማግባባትና ስራዎች ለሲቪል አመራሩ ኃላፊነት እንደተሰጠም ታውቋል። ዛሬው የአፋሩ ሰልፍ ላይም የህወሀት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳም በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀል እናወግዛለን እንታገላለን የሚል መፈክር የተሰማበት ሲሆን ሰልፈኞች ህወሀት እስካለ ድረስ ኢትዮጵያ ሰላም አትሆንም ሲሉ ተደምጠዋል። ህወሀት ለራሱ ለትግራይ ህዝብ ጠላት ነው የሚል መፈክር በተሰማበት በዚህ የተቃውሞ ሰልፍ ህወሀት የአፋር ታሪካዊ ጠላት ነው የሚል መፈክር በትልቁ ተጽፎ እንዲታይ ተደርጓል። ይህም የፖለቲካ ውጥረቱ ማሳያ ነው ተብሏል። የብልጽግናው አገዛዝ አፋርን ማዕከሉ ያደረገ ወታደራዊ ዝግጅት በሚያደርግበት በዚህ ጊዜ በተከታታይ ተካሄዱ ያሉ ህዝባዊ የሚመስሉ የተቃውሞ ሰልፎች በቀጣይ ለሚቀሰቀሰው ጦርነት መንገድ መጥረጊያ ሆኖ እንዲያገለግሉ ታስቦባቸው የሚመሩ ናቸው የሚሉት የጉዳዩ ተከታታዮች በበኩላቸው የብሔራዊ መረጃና ደህንነት መስሪያ ቤት የአፋር ክልላዊ መዋቅር በውጭ ኃይሎች ተጠልፏል የሚል ግምገማ ካቀረበ ወዲህ ክልሉ በቀጥታ ከአራት ኪሎ በሚወርድ ትዕዛዝ በልዩ ሁኔታ እየተመራ ይገኛል ይላሉ። የክልሉ ፖሊስና ልዩ ኃይል ቀጣይነት ባለው መልኩ በየጊዜ ወደ ኤርትራ የሚኮበልሉ እንዳሉ ኩብለላው መዋቅራዊ መረጃም ልውጥን መሰረት ያደረገ መሆኑን የብልጽግናው ደህንነት መስሪያ ቤት ግምገማ ያሳያል። ይህን ግምገማ ተከትሎ መዋቅሩን ለማጣራት የደህንነቱን ሹም ሬድዋን ሁሴን አፋር ተጉዘው እንደነበር ይታወሳል። ከሶስት በላይ የሀገር ውስጥና የድንበር ተሻጋሪ ጦርነትን ያለሙ ታጣቂ ኃይሎችን በክልሉ ያደራጀው የብልጽግና አገዛዝ አርብቶ አደሩን አፋር የቀጠና የጦርነቱን ማዕከል እያደረገ ይገኛል። አፋር የብልጽግና ውአገዛዝ ወታደራዊ ማዕከል ወደ መሆን የተሸጋገረ ሲሆን በአሁኑ ሰዓት ሁለት እዞች መቀመጫቸው አድርገዋል። የሜካናይዝድ እዝ ተብሎ የሚጠራ አገዛዙ ዘመናዊ ጦርና አዲስ የተዋቀረው 11ኛ እዝ መቀመጫው በአፋር ቀጠናዎች ሆኗል። አገዛዙ በወሎ ቤተ አማራ የፋኖ ኃይሎች ጠንካራ ምት በደረሰበት ቁጥር አፋርን የስራዊት ማንቀሳቀሻ በማድረግ የተጠቀመበት ሲሆን ለአሰብ ወደብ ቅርበት ባላቸው የኢትዮ ኤርትራ ቀጠናዎች በርከት ያለም ወታደራዊ ኃይል ማከማቸቱንም ያፋር የግንባር መረጃ ምንጮች ያመለክታሉ። የብልጽግና ስራይት ለድንበር ተሻጋሪ የጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤልና ሮኬቶችን፣ ሌሎች ከባድ የጦር መሳሪያዎችን ጨምሮ ቀላል የማይባል ስራይቱን በአፋር ማስፈሩ ለአርብቶ አደሩ አፋር ከባድ ጭንቀት ተፈጥሮበታል። በዚህ ውጥረት ውስጥ የህወሀት የጦር ወረራና እሱን ተከትሎ የታየው መፈናቀል በሁለት ጦረኛ ኃይሎች መካከል የአፋር ህዝብን የህሉና አደጋ ተጋላጭነት ጨምሮታል። የህወሀት ወታደራዊ አዛዦች ስብሰባና አዲሱ የትጥቅ ትግል እንቅስቃሴ ለኢትዮ ኤርትራ ድንበር ተጨማሪ ውጥረት ሆኗል። የህወሓት ወታደራዊ አዛዦች ባላመጣ ከተማ መዓዛ ሆቴል ላይ ለግማሽ ቀን ወታደራዊ ስብሰባ ማካሄዳቸው ተሰምተዋል። ከትግራይ ማዕከላዊ ኮማንድ ትእዛዝ መጥቷል በሚል የተካሄደው ይህ ስብሰባ በሁለት አውድ ሊተነተን የሚችል ወታደራዊ ትእዛዝ የተላለፈበት መሆኑን በወታደራዊ መረጃው ላይ ተመላክቷል። አንደኛ ሰራዊት መሸከፍ የሚል ሲሆን፣ ሁለተኛ ደግሞ ሎጂስቲክ መሰብሰብና ወታደራዊ ስምሪት መስጠት። ከዚህ ጋር ተያይዞ ህዝባዊ ተቃውሞው ቢገጥመን ምን አይነት እርምጃ እንወስዳለን የሚል ነው። በዚህም ከአርሚ ከኮር ከእዝና ከክፍለ ጦር ለተወጣጡ አዛዦች ስምሪት ተሰጥቷል። እንደ ወታደራዊ ምንጩ ስምሪቱ በቀዳሚነት የአርሚ የኮር የክፍለ ጦር አዛዦች ሰራዊታቸውን እንዲሸክፉ እና እንዲጠረንፎ የሚያዝ ነው የጦርነት ዝግጅቱ አካል ሲሆን ከዚህ ጎን ለጎንም ህዋት በአላማጣ ከተማ ውስጥ የሚቃወሙትን የአማራ ተወላጆች በማሰር አንዳንዶቹንም አድራሻቸውን እስከ መሰወር ደርሰዋል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት የአላማጣ ሆስፒታል ዋና ስራ አስኪያጅ አቶ በላይ ሞላ በስራ ላይ እያሉ በህዋት ታጣቂዎች እየተደበደቡ ከተወሰዱ በኋላ አድራሻቸው ጠፍቷል። በሞራል ነክ ስድብ እየተደበደቡ የተወሰዱት ስራ አስኪያጁ ወታደራዊ ካምፕ እንደሚሆኑ ምንጮች መላምታቸውን አስቀምጠዋል። ይህ በእንዲህ እንዳለም በትግራይ ክልል ሌላ የትጥቅ ትግል እንቅስቃሴ መጀመሩን የሚጠቁመው መረጃ ከወጣ ጀምሮ ጉዳዩ ለኢትዮ ኤርትራ ቀጠና ተጨማሪ ውጥረት ሆኗል። እንደ ወታደራዊ መረጃው ከሆነ የትጥቅ ትግሉን የሚያካሂዱ አካላት በአብዛኛው ከኢሮብ ማህበረሰብ የተውጣጡ ናቸው። እነዚህ ኃይሎች ያደራጁት የትጥቅ ትግል ስያሜም ኢሮብ ዋዶ የሚል ነው። የኢሮብ ማህበረሰብ በኢትዮጵያና በኤርትራ ድንበር መካከል በሁለቱም ሀገራት የሚኖር መሆኑ ደግሞ አዲሱ የትጥቅ ትግል እንቅስቃሴ በልዩ ስጋት እንዲታይ ያድርጎታል። የትጥቅ ትግል ዓላማው ህዋትን መታገል ከመሆኑ ጋር ተያይዞ ከትግራይ ሰላም ኃይሎች ጋር መቀላቀል ነው ቢባልም ቡድኑ የተነሳበት ማህበራዊ መሰረት ጉዳዩን ከኢትዮ ኤርትራ የድንበር ቀጠናዎች ውጥረት አኳያ እንዲታይ ያደርጉታል። የህወሓት ከሁለት መከፈልን ተከትሎም ትግራይ ውስጥ የትጥቅ ትግል የሚያካሂዱ ኃይሎችና በርካታ የፖለቲካ ፓርቲዎች መፈልፈላቸው አነጋጋሪ ጉዳይ ሆኗል። ይህንን ያስተዋሉ የፖለቲካ ታዛቢዎች ትግራይ አርባ ነጋሪት ሆናለች ሲሉ የክፍፍሉን ብዛት ይገልጹታል። ይህ ጣና ሚዲያ ነው። ወደ ሌሎች የዕለቱ ሰበር መረጃዎች ተሻገርን። የባህር ዳር ሐኪሞች ሰልፍ ሊወጡ ነው። ብልጽግና በበኩሉ የጠራውን ሰልፍ በትኗል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ማኅበረሰባዊ ቀውሶች ተበራክተዋል። በተለይም የሙያ አገልግሎት የሚሰጡ የመንግሥት ሠራተኞች የጥቃት ተጋላጭነታቸው በከፋ ሁኔታ ጨምሯል። ከእነዚህ ተጎጂዎቹ ዋነኞቹ የሕክምና ባለሙያዎች ናቸው። በአማራ ህዝብ ላይ በተከፈተው ጦርነት ወዲህ የሐኪሞች ግድያና እስር እንዲሁም ፍልሰት በእጅጉ ጨምሯል። አገዛዙ በሐኪሞች ላይ በማንነታቸውና ሙያቸው ላይ ያነጣጠረ ጥቃት ከፍቷል። ለምን ታክማላችሁ? ሰብአዊ እርዳታ በሆነው ሙያቸው ላይ ለምን ታክማላችሁ የሚል ክስ በማቅረብ ሐኪሞቹን አሳቋል። ለህዝባቸው የህክምና አገልግሎት እንዳይሰጡ ከማሸማቀቅ ጎን ለጎን የአማራ የተማሩ ኃይሎችን ማጥፋት በሚለው ፕሮጀክቱ በባህር ዳር ላይ ስፔሻሊስት ሐኪሞችን በማሳደድ ላይ ይገኛል። በቅርቡ በባህር ዳር ሆስፒታል አራት ስፔሻሊስት ሐኪሞች በብልጽግና ከታሰሩ በኋላ የሆስፒታሉ ሰራተኞች ስጋት ላይ መሆናቸውን ለጣቢያችን ተባባሪ ዘጋቢዎች ገልጸዋል። ስጋቱ የጨመረው በሆስፒታል አገልግሎታቸውና በሙያቸው ዋርካ የተባሉ ሐኪሞች መታሰራቸውን ተከትሎ ነው። የጠቅላላና የሚኒማል ስፔሻ ስፔሻሊስት ሐኪም ዶክተር መኩ ዳምጤ የጠቅላላ ቀዶ ሕክምና ስፔሻሊስት ዶክተር ስመኞ ተስፋ የነርቭና የጭንቅላት ቀዶ ሕክምና ስፔሻሊስት ዶክተር ይበልጣል ዘውዱና የጠቅላላ ቀዶ ሕክምና ስፔሻሊስት ዶክተር ዘላለም ስመኞ ከታሰሩት መካከል ናቸው። እነዚህ ሐኪሞች የተከሰሱት ለምን ታክማላችሁ በሚል መሆኑ ደግሞ በሐኪሞቹ ላይ የስነ ልቦና ጥቃት እንደመፈጸም ተቆጥሯል። በጉዳይ የተቆጡት የሆስፒታሉ ሰራተኞችና ና በባህር ዳር ከተማ የሚገኙ የህክምና ባለሙያዎች የስራ ማቆም አድማና የተቃ ሰልፍ ሊያካሄዱ መሆኑን ኢትዮ ፎከስ ኒውስ ዘግቧል። ይህ በእንዲህ እንዳለም ብልጽግና የጠራው የድጋፍ ሰልፍ ወደ ተቃውሞ መቀየሩን ተከትሎ ወዲያው በኃይል ሰልፉ ተበትኗል። ይህ የሆነው በወለጋ የደምድር ነው። የግንጭ ተማሪዎች የአዲስ አበባ ማስተር ፕላን በመቃወም ወደ አደባባይ የወጡበትን ታሳቢ በማድረግ ሰልፍ እንዲወጡ በሆሮ ጉሎ የተጠሩ ነዋሪዎች አደባባይ ከወጡ በኋላ ከፍተኛ ተቃውሟቸውን አሰምተዋል። ለድጋፉ የተጠሩ ሰልፈኞች አደባባይ ከወጡ በኋላ ደመወዛችን የደረሰ ለውጥ የምትሉን የትኛው ለውጥ ነው የሚሉ ጥያቄዎችን በማንሳት ተቃውመዋል። በተመሳሳይ ከወለጋ በተጨማሪ በሌሎቹ የሀገሪቱ ክፍሎች የኦህዴድ ብልጽግና የጦርነት ፖሊሲ ውጤት በአደባባይ በመታየት ላይ ይገኛል። በምስራቅ ቦረና ዞን መምህራንን ጨምሮ በርካታ የመንግስት ሰራተኞች ተቃውሞ በማሰማት ላይ ናቸው። በዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው የክልሉን መንግስት የመስከረምና የጥቅምት ወራት ሰራተኞችን ደሞዝ ካለመክፈሉ ጋር በተያያዘ መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። አሬሮ ጎሮ ወረዳ ተቃውሞውን ተከትሎ ትምህርት ቤቶችና የመንግስት መስሪያ ቤቶች ተዘግተዋል። በሌላ መረጃ በሆሮ ጉዱሩ ወለጋ ዞን ሱለፊንጫ ወረዳ ውስጥ በተፈጸመ ጥቃት የፊንጫ ስኳር ፋብሪካ ንብረት የሆነ ማሽንና ሌሎች ንብረቶች መቃጠላቸው ታውቋል። ፋብሪካው ባለፉት አራት ዓመታት በታጠቁ ኃይሎች የሚደርስ ጥቃትና ውድመት ስራውን እንዲገታ እንዳስገደደው ይታወሳል። በአሁኑ ጥቃት ዋጋው 35 ሚሊዮን ብር ይገመታል የተባለው ማሽን መውደሙም ተሰምቷል። ውድመቱ የደረሰው ጆንደር የሚሰኝና የሸንኮራ አገዳ ሰብስቦ ወደ ፋብሪካ የሚያስገባ ማሽን ላይ ነው። በግምት 12 ሚሊዮን ብር ዋጋ ያላቸው ሶስት ፋብሪካዎችን ሎንግ ቤዝ ቶዮታም ተሽከርካሪዎች መቃጠላቸውም ታውቋል። ከዚህ ጥቃት ጋር ተያይዘው የኦነግ ታጣቂዎች ስማቸው ይነሳል። በዚሁ የወለጋ ቀጠና ምስራቅ ወለጋ ዞን ጊዳ አያና ወረዳም የኦነግ ታጣቂ ኃይሎች ከውስጣቸው በተፈጠረ አለመግባባት ከትናንት ጀምሮ እርስ በርስ ውጊያ ላይ እንደሚገኙ የአካባቢው ምንጮች ጠቁመዋል። በዚሁ ምስራቅ ወለጋ ዞን ጊዳ ያና ወረዳ ጎቡ ቀበሌ ላይ ትላንት የጀመረው የኦነግ ታጣቂዎች እርስ በእርስ ውጊ አድማሱን እያሰፋ በዛሬ ሁለት ህዳር ቀን ምት ድሬ ጉዳ ላይ ተባብሶ መቀጠሉን የወለጋ የዞትር መረጃ ምንጫችን ያደረሱት መረጃ ያሳያል። የዜና እስከተጠናቀረበት እኩለ ቀን ድረስ በጃልመሮ የሚመራው የኦነግ ታጣቂ ኃይል በታጣቂ ቡድኑ አባላት መካከል ሁለተኛ ቀኑን ስላስቆጠረው የእርስ በርስ ውጊያ እየሰጠው መረጃ የለም። የኦነግ ኃይሎች የእርስ በርስ ግድያና ውጊያ ግማሽ ክፍለ ዘመን ያስቆጠረ ቢሆንም ይሄኛው የእርስ በርስ ውጊያ የጃልመሮ ማኅበራዊ መሰረት ነው በሚባለው በወለጋ ቡድን መካከል የተቀሰቀሰ መሆኑ ክስተቱን የተለየ አድርጎታል።

ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስዱ የተባበሩት መንግስታት ድርጅት አሳሰበ። የተመድ የሰባዊ መብቶች ዋና ኃላፊ በሱዳን ኤል ፋሸር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳስበዋል። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለባትም ሲሉም አስጠንቅቋል። እንደ አውሮጳውያን አቆጣጠር ሚያዝያ ወር 2023 ጀምሮ ከሱዳን ብሔራዊ ጦር ጋር በጦርነት ላይ የሚገኘው የሱዳን ፈጥሮ አዳራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻዋን ወታደራዊ ምሽግ አልፋሸርን ተቆጣጥሯል። ቡድኑ 18 ወራት ከበባ በኋላ ኤልፋሸርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰው እገታና ጭካን የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተማጋሽ ድርጅቶች ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸው ግልጽ ነው ሲሉ ገልጸው ከበባው ራሱ አሰቃቂ ወንጀል እንደነበረ አጽኖ ሰጥተዋል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ይኖሩ ነበር፣ ያሉት ኮሚሽነሩ አክሎም ምግብና ውሃም ብዛም አያገኙም ነበር። በዚህም የእንስሳት መኖ ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉን ብለዋል። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉም ተሰምተዋል። ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት ትሩምታ ሳይቀር ይከፈትባቸዋል ብለዋል። በተጨማሪም በጣም አሳሳቢ የሆኑ የአስገድዶ መድፈርና የወሲባዊ ጥቃቶች ሪፖርቶች መኖራቸው ም ተናግረዋል። በቅርቡ በሱዳን ሰሜናዊ ኮርዶፋን ግዛት ከባራ ከተማና አቅራቢያ ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ ሁለት ሺህ የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት ማስታወቅ ይታወሳል። በተቃውሞ የፍልሰተኞች ክትትል ማትሪክስ መሰረት አዲሱ የተፈናቃዮች ማዕከል የተከሰተው የሱዳን ፈጥኖ ደራሽ ኃይል ከጥቅምት 28 እስከ 30 ቀን 2018 ዓ ምት በፈጸመው ጥቃት ማምጣት መሆኑን የፍልሰተኞች ድርጅት እሁድ ዕለት በወጣው መግለጫ አመልክተዋል። ተቋሙ አክሎም ከጥቅምት 16 2018 ዓ ም ጀምሮ በባራ ሻይካን፣ ረሃድ፣ ኦም ራዋባ እና ኦምዳም ሃጅ አህመድ አካባቢ በተከታታይ የተፈጸሙ ጥቃቶች 38 990 ሰዎች መፈናቀላቸውን ገልጿል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቴሌቪዥን ከሀቅ ጋር